የዛሬ ርዕሴ ሀይሚና ብሩኬ ናቸው። እንግዲህ ያው በሀይሚና በብሩኬ ብዙዎቻችሁ ተጨንቃችሁ ነበረ። ሀይሚና ብሩኬ መቼ ነው የሚጋቡ? መቼ ነው ቀለበት የሚያስርላት? መቼ ነው አንድ የሚሆኑ እያላችሁ ብዙዎቻችሁ ተጨንቃችሁ ነበረ። እንኳን ደስ አላችሁ። ብሩኬ ያው ለሁሉም ፋሚሊዎቹ ለሁሉም ተመልካቾቹ ሰርግ እንዳትቀሩ ብሎ ማስታወቂያ ሰርተዋል ማለት ነው። እንኳን ደስ አላችሁ። የሃይሚና የብሩኬ ደጋፊዎች እንግዲህ ሃይሚና ብሩኬ ሊጋቡ ነው። ሰርጋቸው በጉጉት እንጠብቃለን። ያው ይሄ ፎቶ ማስታወቂያ ነው እንጂ ሰርጋቸው አይደለም። ሰርጋቸው ደግሞ በጉጉት እንጠብቃለን። ያው መቼም በሃይሚ ወይም ደግሞ በብሩኬ ቤት ይለቀቃል ማለት ነው። በጉጉት እንጠብቃቸዋለን። የሃይሚ እና የብሩኬ ደጋፊዎች እንኳን ደስ አላችሁ። ብዙዎቻችሁ በሃይሚ ተጨንቃችሁ ነበረ ተጠባችሁ ነበር፣ እንደውም በብሩኬም እንደዛው ነበረ። ሃይሚና ብሩኬ እንዲለያዩ ብዙ ሰዎች ፈልገው ነበረ፣ ግን አልተሳካላቸው ማለት ነው። ያው ሁላችሁም እንደምታውቁ ብሩኬ በራሱ ቤት ማስታወቂያ ሰርተዋል። ማስታወቂያም ደግሞ እኔና ሃይሚ ቀለበል ልናርስ ነው ልናስር ነው በጉጉት ጠብቁ እያለ ማስታወቂያ ሰርተዋል ማለት ነው። በጣም ደስ ይላል ማለት ነው። ያለውንም አልቀረም ማለት ነው። ብሩኬ በራሱ ቤት ከች ብለዋል። እንግዲህ ያው ማናችሁም ብትሆኑ እንዳትቀሩ ማለት ነው። ብሩኬ እንዳትቀሩ፣ ከቀራችሁ ደስ አይለኝም ብሎ ያው ተናግረዋል ማለት ነው። ያላወቃችሁ ካላችሁ እወቁ፣ ሃይሚና ብሩኬ ሊጋቡ ነው። ሰርጋቸው በጉጉት እንጠብቃለን ማለት ነው። ብዙዎቻችን ተጨንቀን ተጠበን ነበረ። እንኳን እንደዛ አላችሁ ልልል ነው ምላችሁ። እና ያው ይሄ ቪዲዮ ማስታወቂያ ነው። በሌላው ደግሞ ፋብትን ባለን እንመለሳለን ማለት ነው።